ልጆቹ የተጋቡት የአክስት ኦር የአጎት ልጆች ናቸው ይል ከኢንተር ፋሚሊ ሜሬጅ ሊመጣ አይፈቀድም፣ እንዳለ ሸሪያ ካለምክንያት ምክንያት ልጅቷ እንደወለደች አበደች፣ ነው ሲሄር ተደርጎባታል። ነው አልመሰለኝም ብዬ በደንብ ነገሮችን ማጥናት ሲጀምር የአክስታሞች ልጆች ናቸው። የእነሱ ብሔር ጠይቅ ደግሞ ብሔረሰቡ ቶታሊ ይሄን ነገር የሚቃወም ነው። የአጎቱን ልጅ የእህቱን ልጅ ያገባ ሄን ያለ አጅራለ ይጠቃል የሚልም ነገር የለም። በሆነ ኮንዲሽን ላይ መፈቀዱ ነው የምናውቀው። ሸሪያ ፈቅዶ የለም። እንደ እኛ ሸሪአን ለመተግበር ነው የተጋባው። ብሔረሰቡ ያው ጎሳ የማይፈቅድ ፋሚሊ ውስጡ ነው። በዚህ ምክንያት ግጭት የተፈጠረባችሁ ከሆነ ያው ሁሌ እንደምለው እውቀት መማማር ነው። ከአንድ ህይወት አርበራሷ ሪሰርች ናት። አንዱ ያገኘውን ላሌላው እያካፈለ ሲሄድ እውቀት እየደለበ ይሄዳል፣ ለመነጋገርም ጥሩ ይሆናል ማለት ነው። ምን ለማልፈልጌ ነው። ከዛሬ ስድስት ዓመት በፊት አንድ ሳይካትሪስ ወዳጅ አለኝ፣ ረጅም ዕድሜ፣ ለረጅም ዓመታት በሳይካትሪ ሙያ ላይ የቆየ ሰው ነውእና በብዙ ነገር ይደግፈኝ የነበረ ሰው ነው። ይህ ሰው አንድ ፋሚሊ ሙስሊሞች ፋሚሊ ነው ይሄ፣ በጣም የተማሩ ፋሚሊዎች ናቸው። በተለይ እናታቸው ወደ ኸላ ከሄደች በኋላ ነው ከአባታቸው ጋር ያስተዋወቀኝ። አራት ልጆች ቤት ውስጥ አሉ። አራቱም ኦቲስቲኮች ናቸው። ኦቲስት ማለት በነገራችን ላይ ለማታቁት ኦቲስት የአእምሮ ውስንነት ህጻናት ላይ የሚታይ የእድገት ውስንነት የአእምሮ ችግር ነው። ምንድነው ውስን ነው እድገታቸው። በተጨማሪ የመናገር መናገር ላይችሉ ይችላሉ። በደረጃ አለው። አንዳንዶቹ በጣም አግሬሲቭ ኃይለኞች ናቸው። እና በጣም ትልቅ ግቢ ውስጥ ልጆቹ ተዘግቶባቸው ነው የሚሆኑት። በጣም የሚገርመው እና ሰዎቹ ሰውዬው በጣም የተማረ ብቁ ሰው ስለሆነ እንዴት ልጆቹ እንዲህ ያደርጋል የሚልም ትችት ይነሳበት ነበር ያኛው ሰው። ኤኒዌይ ይሄኛው ሳይካትሪስት እዛ ሲወስደኝ ችግሮቹን ካየው በኋላ ለካሆን ብሎ ነበር መጀመሪያ የወሰደኝ እንዳየው እና ስለ አእምሮ ችግራቸው ዲስከስ እናደርግ ያ ከሁሉም ሰው ጋር ነው ዲስከስ የማደርገው እና ከምን የመጣ ይመስልሃል ብሎ ሲጠይቀኝ ብዙም አልመጣልኝም። ምክንያቱም እንደዚህ አይነት ፋሚሊ ችግሮች አንዳንዴ ከእርግማን አልመጣ ብሎ ያስባል ሰው ሰው ስለተረገመ ነው። ያው የተረገመው አባት እናት ሊሆን ይችላል፣ ልጆቹ ግን ምን ሆኑ የሚል ጥያቄም ያስነሳል። ብቻ እኔ ግን እንደምለው ይሄ ይሄ ልጆቹ የተጋቡት የአክስት ወይም የአጎት ልጆች ናቸው። እስልምና ይህን በመፍቀዱ ምክንያት የመጣ ችግር ነው ይሄ። በተደጋጋሚ በተለይ ይሄን በሚፈቅዱ ቦታዎች ላይ እያየሁ ነው። ሳይንሱም ይሄን ይላል፣ ከኢንተር ፋሚሊ ማሬጅ ሊመጣ ይችላል። ዲፌንድ ላረገው አልቻልኩም። ኢንፋክት ነው ያደግኩት፣ ቤኒሻንጉል አካባቢ ነው፣ ኢንተር ፋሚሊ ሜሬጅ አለ እዚያ። በህይወቴ አላጋጠመኝም ይሄ ችግር። ለእርሱን ያልኩት እንደዛ ነው። እኔ በህይወቴ ቤኒሻንጉል ላይ ነው የሄድኩት፣ በርታ ብሔረሰቦች የአጎት ልጅ የእህት ልጅ ይጋባሉ፣ ግን ይሄን ችግር ዳይሬክት ሊያቸው አላቅም። ስለዚህ ብዬ ግን ሪሰርቼን ቀጥያለሁ፣ እንዴት ሊሆን ይችላል የሚለውን ነገር ማለት ነው። አይፈቀድም እንዳለ ሸሪያ ካለ ምክንያት አይፈቅድም፣ ምክንያታዊ ነው። የችግሩም እንትል ሊሆን አይችልም። ከሆነ ጊዜ በኋላ እንደዚሁ ይህንን እንደዚህ አይነቱን ጋብቻ ውግዝ ከሚያደርግ ብሔረሰብ የሆኑ ሁለት አክስትና የሁለት እህተማሞች ልጆች ተጋብተው አገኘሁ። እነሱ ምንድን ነው ወደ እኔ የመጡበት ምክንያት ልጅቷ እንደወለደች አበደች። ነው ሲህር ተደርጎባታል ነው የእነሱ ምልከታና ልትሞት ነው በቃ። ግልኮስ እንኳን ሲደረግላት ነቅላት አወጣለች፣ ህክምናውን አስቸግራለች። ምንም ተጨባጭነት የለውም፣ ሲህር ተደርጎባት ነው እንዲህ የምትሆነው ነው ብሎ ሲነግሩኝ፣ ያው ዲቴል ነው ነገሮችን እየጠየኩ መሄደውና ምንድን ነው ያለው ይሄ ጉዳይ አልመሰለኝም ብዬ በደንብ ነገሮችን ማጥናት ስትጀምር የአክስታሞች ልጆች ናቸው። የእነሱ ብሔር ስጠይቅ ደግሞ ብሔረሰቡ ቶታሊ ይሄን ነገር የሚቃወም ነው። ስለዚህ እናንተ ሰሰርታችኋል። የእኔ ግራውንድ ነው እስልምና ይሄንን ጋብቻ ቢፈቅድም አጅራለሁ አላለም። የአጎቱን ልጅ የእህቱን ልጅ ያገባ ይሄ ያለ አጅራለሁ ይጸድቃል የሚልም ነገር የለም። በሆነ ኮንዲሽን ላይ መፈቀዱን ነው የምናውቀው። ቢርቅ ይሻላል አይሻልም? ይሄ ሌላ ኮንቲነም ነው። ሌላ ኮንትሮቨርሻል የሆነ አይዲያ ነው። ሸሪያ ፈቅዶ የለም እንደ እኛ ሸሪአን ለመተግበር ነው የተጋባ ነው። ከጋብቻው በፊት የቤተሰብ ቀልብ የሚባለው ነገር ለምን አጣችሁት? ምክንያቱም ቤተሰብ እርስ በርሳሁን ተጋጅቷል። ኬለ የክሊትን ልጅ አገባ በሚል የተኮራረፈም ፋሚሊ አለ ምናምንም አለ። ስለዚህ ለእናንተ መፍትሄ ሊሆን የሚችለው መድኃኒት ምንም ምንም አይደለም። እንደው የነዚህ የናንተ የነዚህ ሁለቱ ልጆች ጤንነት፣ ሕይወት፣ ኢቨን የተወለደው ልጅ ጉዳይ ይመለከተኛል የሚል ሰው ገንዘብ አዋጡና ትልቅ ሰደቃ አድርጉና አውፉ ተባባሉ። ይሄ ነው ቀሪናውን የሚያስታርቀው። አሁን እናንተ ብቻ ሳትሆኑ የጣላ ቀሪና አለ። ይሄ የጣላ ቀሪና ያመጣው ነው የሚል ሀሳብ ሰጠሁኝና አልሐምዱሊላህ እነሱም ተቀብሎኝ፣ ይሄን አደረጉ። ያ ፋሚሊን በጣም ጥሩ ሆነ፣ ልጅቷም ዳነች። ቀጣይ እንደዚህ የምናየው ፕሮብለም አልተፈጠረም። አሁንም አንዳንድ ፋሚሊዎች ጋር ያየሁት ነገር ምንድን ነው፣ እንደዚህ የኦቲዝሙ መነሻ ሌሎችም ዛር ሊሆን ይችላል። በነገራችን ላይ የኦቲዝም መነሻ እንደሚባለው እርግማንም ሊሆን ይችላል። ሌላም ከምና ይሄ ፊዚካል ጉዳይም ሊሆን ይችላል። ነገር ግን እንዲህ አይነት ጥርጣሬ ካለ ለምሳሌ የአክስታማች አጎታሞች ልጆች ከተጋቡ በኋላ ይሄን ጉዳይ ደግሞ ብሔረሰቡ ያው ጎሳ የማይፈቅድ ፋሚሊ ውስጡ ነው። በዚህ ምክንያት ግጭት የተፈጠረባችሁ ከሆነ እርግማን የሚሆን የቀሪና ቅሬታ የቀሪና ጦርነት ነው የሚሆነው። ይሄና ዲስ ወይ አልፉ በመባባል ነገሮች መቋጨቱ በጣም የተሻለ ነው ነው። አንዳንድ ዝም የምንላቸው ነገሮች እያደሩ ማህበራዊ ችግሮችን ስለሚፈጥሩ የተፈጠረውን ነገር ይሄ እስልምና ስላዘኘው በሚለው ማላከክም ተገቢ አይደለም፣ ነው ምለው እኔ። እናንተም ሀሳብ አስተያየቶችን አጋሩ እና ምናልባት ከዚህ በላይም መጎልበት ካለበት እናጎለብተዋለን ማለት ነው።